አስከባራዎች ተመልካቾቻችን እልፍኝ በትንሳኤ ልዩ የትንሳኤ ፕሮግራማችንን ነው ከአማራ ሚዲያ ኮርፖሬሽን እየተከታተላችሁ የምትገኙት። ይህንን ልዩ ዝግጅት እንደዚህ እምር ድምቅ ብለን ወደ እናንተ እንድንቀርብ እንደዚህ ያስዋበችን ደግሞ ሄራ ዲዛይን ነች። ሄራ ዲዛይን ወደብ ህንፃ አንደኛ ፎቅ ላይ ትገኛለች። ሄዳችሁ ልትጎበኟ ትችላላችሁ። ሄራ እናመሰግናለን። እልፍኛችን እንደዚህ ያስዋበች ያስዋብልን ድርጅቶች አሉ። ምዕራፍ የተፈጥሮ አበባና ዲኮር ኬኬ ህንፃ የሱቅ ቁጥር 33 ላይ ትገኛለች። እንዲሁም ደግሞ ሃኒ ዲኮርና ቪሎ አባይና ጣና ህንፃ ላይ የሱቅ ቁጥር 129 ላይ ይገኛሉ። እነዚህን ድርጅቶች ከልብ እናመሰግናለን። በዓልን ከኛ ጋር አብራችሁ እያሳለፋችሁ ስለሆነ ከልብ ከልብ እናመሰግናለን። አብራችሁን እንድትቆዩ ባህላችንም ዝግጅታችንም ይቀጥላል። ያማረ የደመቀ ሆኖ ወደ እናንተ መድረሱን ይቀጥላል። አንድ እንግዳሉን እሳቸውን እየጠበቅን እንገኘው። ደርሰዋል። እሳቸውን መቀበል በጉጉት ሲጠበቁ የነበሩ እንግዳችን ትልቅ ሰው ናቸው እና እንኳን አደረሳችሁ ላላችሁ እንኳን አብሮ አደረሰን። በጣም እንደው አምሮባችኋል። በጣም ትንሳኤ ሆን መስላችኋል። ትንሳኤ ድምቀ ብለናቸበሉ እግዚአብሔር ይስጣችሁአተባረኩ እድሜ ይስጣችሁ። አመት አመቱን ያድርሳችሁጭ በሉነት አባቶች ሲመርቁ ምን ይላሉ? አንተ ም ነው ጓጉቼ ነው። በጣ እውነት ነው። ክበዱ የገዛችሁት ይርባ። አሜን። የወለዳችሁት ይደግ። አሜን። ዋናው ነገር ሰላም ነው፣ እና ሀገራችንን ሰላም ያድርግልን። አሜን። አሜን በሉ ቁጭ በሉ አይደለም። ማለት የተነገረን ዝግጅት ላይ ሌላ እንግዳ ማን ነው በሚባሉ ሰውዬ ዝም ማለ እኔ እራሱ ገባ ገብቶኛል። እውነት እንደ እራሱ ጥርሴ ላይ ነው። ኧረ እስኪ የሆነ እዚህ ገባ ይበሉም። ምን እያሰብኩ ነበረ። አሁን አቶ አበቤቷ ለብዬ ነው ትልቅ ሰው እኮ በረከት ነው በአል ነውና እንደው ምላምጣ ጠጅ ጠላ እንግዲህ ቤት ያፈራውን ጠጅቱ ትሻለ? መቼስ እንግዲህ አንዴ መጥቻለሁ እንዴት ነው አያታዴ በጣም እስካሁን እንደተወሳደበ ነው ደናሉ እያለ ኮ ስንት ጊዜ ወት አይተኖት ነው ታላቅ የዛሬ ዘመን ልጆች አባቶቻችሁን አትፈቅዱም መጠ እንዲያው በዛ ስታልፍ እንዴት ዋልክ ሰላም አመሸ ወይ ብሎ ብትሄድ ምን አለበት ነበረ ጥርሶት ኮዶ መውለቁ ሁ የድሮ አራዳ ናቸው ማለት በተቻለ መጠን ራሴን ለመቀየር ጥረት አድርጌ ነበር ነ አረ እግዚአብሔርን በጣም ግራ ገብቶኛል። ከአደኝ ሳይ ነው ይሄ ወደ ቀድሜ ተመለስኩ፣ ወደ ጨዋታ የመጣው እንጂ ግራ ገብቶ ነበረ። ማን ብዬ ነው በቃሉ ባልደረባችን ነው የሚል ነው ወይስ ደግሞ አቶ አበበ ቤት ዋለ እያልኩ ነው የማወቀው። አይ ለተመልካቾቻችንም ግልጽ እንዲሆን ለተመልካቾቻችንም ግልጽ እንዲሆን እኛ ለምን ሳቅን የሚለውን የተሰጠን እንድናስተዋውቅ የተሰጠን ይመጣሉ የተባሉት እንግዳ አቶ የተዋለ ማን ነው? አቶ አበበ የተዋለ ይባላሉ። በ1951 ዓ ም በባህር ዳር ተወልደዋል። በአዲስ አበባ ዩኒቨርሲቲ በመምህርነት በዲፕሎማ አገልግለዋል። በተለያዩ አካባቢዎችም ደግሞ ተዘዋውሮ ስራዎችን ሰርተዋል። ሐረር ቡታጅራ፣ አርባ ምንጭ፣ ነቀምቴና በተለያዩ አካባቢዎች ደግሞ የመስራት እድልና አግኝተው ነበር ይላል። እንዲሁም ደግሞ እንግዲህ ለበርካታ አመታት በአገር ሽማግሌነት ሲያገለግሉ ቆይታ አድርጓል ተብሎ እንግዲህ ስንጠብቃቸው የነበረው ጥቁር እንግዳ የእኛው ባልደረባ ጋዜጠኛ በቃሉ አባት ነው፣ ናቸው ነው ነው ነው የሚለው ሁለቱንም ነው፣ ተጠቃሚ ችግር የለም። እንደምን ስትሉ አሰባችሁት ነው? አሁን የኛ ጥያቄ ኩም ነው ያልኩት። እውነት ለመናገር አልቻልኩም። የታዲን ፊት ሳየው ጨነቀ። በቃ እኔ እራሱ መቀጠል አልቻልኩም። ታዲን ላለማለት ነው ሰውልን ምንም ጣፈጠብኛልከታዲን በጣም ሁላችንም መገረም ፈጥሯል። በጣም አርቲስቲክ የሆነ አፕሮች ነው በእውነቱ። እንደ አይነት ነገር ዝም ብሎ አይገኝም አይገኝምና በቃሉ በጣም ትልቅ አክተር ይሆናል ብዬ በትክክል ነው። በተለይ ደግሞ ከቅርብ ጊዜ ወዲህ እኔ ራሴ የታዘብኩት ነገር የትወና እምቅ የሆነ አቅም እንዳለው ነው በቃሉን ያስተዋልኩት። ከዚህ በፊት እንግዲህ የአድዋ ልዩ ዝግጅታችን ላይም ልዩ የሆነ የትወና ብቃቱን አይተናል፣ እና የአማራ ሚዲያ ኮርፖሬሽን ውስጥ የሚሰሩ ጋዜጠኞች እንግዲህ የጥበብ ዝንባል ያላቸው እንደሆኑ የምናይበት ነው። ቀደም ሲልም እንግዲህ ታዲን እንዳየ ነው በስዕሉ አይተነዋል፣ በጽሁፍ እናውቀዋለን፣ የተለያዩ መጽሐፎችን ጽፏል ና በቂም ደግሞ እንግዲህ የትወና ልዩ ችሎታውን አሳይቶናል፣ አስደምሞናል። ሜካፖን ግን ማን ነው ይሰራል? ሀያ አመት ወደፊት ያሻገረ ማ ነው? እውነት ለመናገር በጣም አሪፍ ባለሙያ ነው። እኔ ራሱ መጥቼ በመስታወት ሳየው ገርሞኛል እያልክ ያልክነገጡ ስተቻለ መጠን ያው እንዳሰብኩት አይደለም። በነገራችን ላይ እዚህ ሟላል ብዬ የመጣሁት ነገር ስላልተሳካ ከዛ ይዤ መምጣት የሚገባኝ ነገር ነበር። በእርግጠኝነት ሙሉ በሙሉ ሸውዳችኋለሁ ብዬ አስባለሁ። ቢሆንም ግን በዚህ ራሱ በቂ ነው። በጣም በጣም ዋናው መልእክት ግን እንደዚህ ድራማ ዝም ብሎ ወይም ደግሞ የሆነ ነገር በእናንተ ላይ ለመፍጠር ሳይሆን የምርቃት ምርቃትን ዝቅ ያደረግ ነው እንዳይመስል፣ ሙድ የያዝንበት እንዳይመስል። ምርቃት አስፈላጊ ነው። በበዓላት ወቅት ሰዎች ሰብሰብ ብሎ በጋራ በዓል ሲያከብሩ ምርቃት ትልቅ ቦታ አለው እና በየቤታቸው ሆነው የሚያየው ተመልካቾቻችንም ያንን ነገር እያደረጉት ስለሆነ ለዛ ክብር አለን። ግን ከጥበብ ጋር የተገናኘ ስራ ቀጣይም ስለምንጋብዝ ለዛ ማያያዣ ነገር ነው። አራን ግን የጥርሶት ነገር እየገረመኝ ነው። ምንድን ነው ጥርሶትን ያወለቀቦት? ሎክ እንደ የገዙት በግ ጥርሶትን አወለቀው። ምናልባት ለትርፍ ብዬ የገዛውት በግ አጎደለኝ ነው፣ እንደዛ ሳይሆን አይቀርም። ጥርሴ በትክክል ሆኗል ማለት ነው ነው ጥርስ በደምብ። በነገራችን ላይ ይሄ ጥርስ ቢሆን ቅራሱ ሳያምርብኛ ይሆን ደባንብለን ማስ እኔ ከዛ ሲገባ የመጀ ከእናንተ የመጀመሪያ የማየት እድሉ ያለኝ እኔ ነው እና እንደገባ የሆነ ግራ ነው የተጋባሁት። ልጅ ሰዎች ምን አስበው ነው እያልኩ ነበር። ኩልበርና ከዛ ጀምሮ እየሳቁን ያው ባይ ራሱ እየመጣ ነው እኔኮ ግራ ገባኝ። ተመስገን ሲስቅ ተመስገን አጣቅም ለማለት ፈለኩ እና በጣም የሚገርም ነበር። እንግዲህ የቴሌቪዥን ፕሮግራሞች እንደዚህ በጥበባዊ በጥበባዊ ሁነቶች ሲዋጁ ደግሞ የበለጠ ለተመልካች ተዝናኖትን ይፈጥራሉ። ለዛሬውም ደግሞ እልፍኝ በትንሳኤ ፕሮግራማችንም ልዩ ቅመም ነው ማለት እንችላለን። ሁሉ ስሜት ግን እውነት እንዲሰማን ያደረገን ግማን ነው። ዳይሬክተሩ በጣም ተናደዋል። ሰውየው ተናደዋል፣ ዘግተንባቸዋል እያለ ነበር እኮ እና በጣም ተንኮለኛ ሰው ነህ። እኔ ማለት የተናደዱ ሰው ማለት እንግዲህ አስዘግይተንባቸው ምናምን አይደለ። እንደዛ አይነት ሴንስ ነው እየነገረን የነበረው፣ እና ተናደዋል። ታክሲ ሩቋ መድረስ የማይችሉ ሰው ናቸው በቃ ነኝ፣ ሰውዬ ማጉል አልተናቸዋለሁ የእውነት ብዬ በቁም ነገር ነበር እንኳ በቃ ይቅርታ ሁሉ ለማለትና እሱ የፈጠረብን ድባል ቀን አስቀየም እሱ የፈጠረብን ድባብ የእውነት ምንድና አድርጎናል። እና ዛ ላይ ደግሞ እንነጋገራለን። ከዛ ባለፈም ሲመጣ ያየነው ነገር ደግሞ ተዝናኖትንም መደናገጥን ፈጥሮብናል። በቄ ግን እንዲህ ሆነ መጣ። ጋሽ በቄ ይቅር በል እንጂ ከምን ምን ይዘን ምን ይዘህልን መጣ? ቅድምም እየተናገርኩ ነበረ። አጋጣሚ እንግዲህ ይህንን ነገር በምርቃት ላይ ወይም ደግሞ በአዛውንቶች በተከበሩ ሰዎችን ላይ ለማቃለል ምናምን ብለን ሳይሆን ቀጥሎ የሚመጣው ዝግጅታችን ፕሮግራሙ ድራማ ነው። ድራማው ላይ ደግሞ እኔም ትንሽ ተፍተፍ ብዬበታለሁ፣ በተቻለ መጠን ስለዚህ ተመልካቾችም ያን ድራማ የተውት ቢመጡ የተሻለ ነው። ውድ ተመልካቾቻችን ከዚህ በመቀጠል አጭር ጭውውት ተከታትለን እንመለስ። አብራቸውን ቆዩ።